አንድ ፋኖ እንትን አለ። ደጋፊ የሆኑ ልጆች ገጽ ዴይሊ ነው። ምንድን በየቀኑ ነው ሰበር ዜና። አቤት የክፍለ ጦሩ ብዛት፣ አቤት የኦፕሬሽኑ ብዛት። ኦፕሬሽን ይደረጋል፣ ይደረጋል፣ ይደረጋል። ይህ ግን ፈቅ የሚል ነገር የለም። ወደኋላ ነው ኦፕሬሽኑ የሚደረገው ዘመቻው የሚደረገው። ይህን የሚያምን ይህን የሚከተል አዝናለሁ እውነት ለመናገር ለራሳቸው ሰላማቸውን፣ ባለሙያ ሆኜ አይደለም፣ የጤና ባለሙያዎች የአእምሮ ጤና ባለሙያዎች የሚናገሩት ነገር ነው። ሰው በፍላጎቱ ለመከፋት፣ ለመታመም፣ ለመቆጨት በሌለ በማይዳሰስ ጉዳይ በራሱ የአእምሮ ጤና ላይ በራሱ የአእምሮ ሰላም ላይ ቀውስና መከራ እየፈጠረ እስከ መቼ ድረስ ሊቀጥል ይችላል? ከአንዱ ወደ አንዱ እየተንጠለጠሉ እስከ መቼ ድረስ መጓዝ ይቻላል? በቃ በመተኮስ ይመጣል ተባለ። በመተኮስ የሚመጣ ነገር የለም። ክላሽ በመተኮስ ቀርቶ ሚሳይል በመተኮስ እንደማይሆን ከተረጋገጠ በኋላ በመግለጫ እየፋፉ በተግባር የጫጩ ኃይሎች አድራሻቸው እየራቀ ድምፃቸው እየሰለለ በሚገኝበት ሁኔታ ውስጥ አሁን ደግሞ የሆነ ኤርትራ ምናምን የሚል ግርግር እዛ ላይ ተስፋ ለማድረግ የሚሞክር ነገር። ስንቱ ላይ ተስፋ ይደረጋል? ዝም ብሎ እዛ ሁኔታዎችን ሰው ጤነኛ ሰው አይገመግምም።